በአማራ ክልል የሚካሄደው ጦርነት አሁንም ተባብሶ ሲቀጥል ትናንትና ዛሬ አዳሩን በጎጃም ቀጠና ልዩ ልዩ ኦፕሬሽኖች ተሰርተው ፋኖ ድል ማስመዝገቡን አስታውቋል። በተለይም ፋኖ በአዲስ ቅዳም በችጓሊ እና በአዴት ከተማ በመግባት የአገዛዙ የጦር ሰራዊት አገልጋይ የነበሩ ፖሊስና ሚሊሻዎች ላይ የተሳካ ኦፕሬሽን በመስራት ድል እናስመዝግበዋልምን የተባለውም መረጃውን በዝርዝር ይዘነዋል ትሰሙታላችሁ። በጎንደር ቀጠና የሜጀር ጀነራል ባንታ አባተ የጉና ክፍለ ጦር የአርበኛ ገብረ መስቀል ደር ብርጌድ ጋፋት ሻለቃም የኮከብ ሻለቃና የታቦር ሻለቃ በመቀናጀት ከደብረ ታቦር ወደ ብና ሲጓዝ በነበረ ያገዙ ሰራዊት ላይ ልዩ ቦታው ብሮ ተብሎ በሚጠራው ቦታም ደፈጣ በመጣል ያገዙ ሀይል በሚገባ መደምሳቸውን አስታውቋል። ይህም የመረጃ ጊዜያችን ትኩረት ነው። በስፋት ተደምጡቷል ናችሁም እያማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚልክዝ የደጋ ወንበረ ከወር አንሻ ክፍለ ጦር ባገዘዙ ጦር ላይ በወሰደችው ከፍተኛ ጥቃት በመቄት ወረዳ ታይቶ የማይታወቅ ታሪክ መስናቷል። ተስፋም ተነግሯል። ተጨማሪውን ይዘናል ተሰሙታላችሁ። ሰላም ጠና ስጥልን፣ ክብራን ቤተሰቦች እንደምንቆያችሁ፣ ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያም አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርስቱ ያስደመጥናችሁን ዜናዎች፣ እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ቪዲዮ ላይክና እና ሼር እንድታደርጉ በትህትና ጠይቅን። ወደ ዝርዝር መረጃዎች አለፍን፣ አብራችሁን ቆዩም። የአማራ ክልሉ ጦርነት ዛሬም ተጠናክሮ ቀጥሎም የደጋው መብረከወር ከውቄት ውቂት አስከፍላቂት ባለው ቀጠና በርካታ ያገዙ ኃይልን በመደምሰስ ድል መጎናጸፉን አስታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የሚልክዝ የደጋው መብረከወር አንሻ ክፍለ ጦር በጠላት ላይ በወሰደችው ከፍተኛ ጥቃት በመቄት ወረዳ ታይቶ የማይታወቅ ታሪክ መስራቷም የተነገረም። ከማለዳ ጀምሮ እስከ ምሽት አንድ ሰዓት በዘለቀው በዚህ ላ አስጨራሽ ውጊያም ከውቄት አስከፍላቂት ቀጠናውን ዘርግቶ ሲለበለ ብሎ ያመሸ ያገዙ ሰራዊት ሙሉ በሙሉ በሚባል ደረጃ መደምሰሱንም የተሰማው ከጥቃቱ በኋላ ያገዙ ሰራዊት ሬት ሞትና ቁስለኛውን በስምንት ፓትሮል ሲያጓጉዘዋል ሲሆን ሶስት ፓትሮል ሞት አምስት ፓትሮሎች ቁስለኛ እንጭ ነው ሲያመላልሶ መመልከታቸውንም ምንጮች ገልጸዋል። ከአፍንጫው ዳር ሞትን እያነፈነፈ ያለው ስርዓት በመቄት ወረዳ በግስላዎች ሞትን እንዲጎርሳትም ተደርጓል ያለው ይፋ አናዛዡም የደገ መብረቅ ኮር የፋሽስቱን ሰራዊት ከመሃል አስገብቶም ቅንድብ ቅንድቡን በመቀንደሽ ወደማይቀረው ዓለም እየሸኘው ለምስጥ ሲሳይ አድርጎታልም ብሏል። በሌላ በኩል በጎንደር ቀጠና አያማራ ፋኖ ከባድ ንቅንቅ በማድረግ አርሴማ በሚባለ ቦታ ላይ በብልጽግናው ጥምር የጦር ሰራዊት ላይ ከፍተኛ የበላይነትን በመውሰድ ድልን ተጎናጽፏል። የዳግማዊ ቴዎድሮስ ኮር የጎንደር ብቃሻ ክፍለ ጦር የቃኘው ብርጌድ እና የታደለው ብርሃን ክፍለ ጦር እንዲሁም የጀባ አስራ ማርያም ብርጌድ ከዚህ በተጨማሪም የጥቁር አንበሳ ክፍለ ጦር የቃኘው ሻለቃ በጋራ በመሆን በመቀናጀት በምንዝሮ ልዩ ስሙ አርሴማ ከተባለው ቦታ ላይም በአገዛዙ የጦር ሰራዊት ላይ ጥቃት ማድረሳቸው ታውቋል። በጥቃቱ ከፍተኛ ቁጥር ያለው ጦር ሰራዊት ሲደመሰስ፣ ከጥቃት ያመለጠው ደግሞ በመደናገጥ ቁስለኛውና ስክ በመቶም ወደ ጠዳ ከተማ ሸሽቶ የገባ ሲሆን በዚህ ተነሳ ቁስለኛውን አስክሬኑን ለማንሳት ተጨማሪ የጠላት ኃይል ከጠዳ ከተማ ተነስቶ ውጊያ ወደ ተካሄደበት ቦታ በመድረስ የወገን ኃይል ላይ ለሁለተኛ ጊዜ ተኩስ የከፈተ ቢሆንም ፋኖቹ በድጋሚ የሽንፈት ካባና ከናን ቦታል የተባሉ። በዚህ ውጊያ ስድስት የተደመሰሰ ከስምንት በላይ ሙስ ደግሞ ቁስለኛም መሆናቸውን የተነገረው። ሆኖም ዛሬም በብራኑ ላይ የሚዘወረው የብልጽግና የጦር ሰራዊት ከባድ መሳሪያዎችና በርካታ ሰራዊት ይዞ በመግባት አርሴማና አካባቢውን ለመቆጣጠር ቢጥርም ዛሬም ከፍተኛ ጥቃትን አስተናግዶ ተመልሷል ሲሉ ነው ምንጮች ከስፍራ ለሚዲያችን የገለጹትም። ይህ በእንዲህ እንዳለ ይህ ሜጀር ጀነራል ባንታ ባተ ኮር የጉና ክፍለ ጦር የአርበኛ ገብረ መስቀል ድርብ ብርጌድ ጋፋት ሻለቃም የኮኮብ ሻለቃና የታቦር ሻለቃ በመቀናጀት ከደብረ ታቦር ወደ ብናት ሲጓዝ በነበረም የአገዝ ሰራዊት ላይ ልዩ ቦታው ብረው ተብሎ በሚጠራው ቦታ ደፈጣ በመጣል የጠላት ኃይል በሚገባ መደምሰሱን አስታውቋል። አገዛዙ ከደብረ ታቦር 18 መኪና ሰራዊትና ሬሽን የጫነ ሲሆን ከብናት የወርዳው አመራር ከ10 መኪና በላይ ታጅቦ ሲመጣም የአማራ ፋኖ ሌሎች ከፍተኛ ጥቃት አድርሰውበት ምን ውስጥ ገባው ብሎ ሲርበተበትና ነፍሱን ለማትረፍ ሲጨረጨር መሆኑም ታውቋል። በውደው ውጊያው 14 ያገዛው የጦር ሰራዊት ሲደመሰስ ከአበላይ ደግሞ ቁስለኛ ተመዝግቧል የተባሉም በዚህ ጥቃት አገዛዞ በሁለት መኪና ጭኖ ሙትና ቁስለኛውን ወደ ደብረ ታቦር ይዞ ተመልሷል ሲሉ ምንጮች የነገሩን ሲሆን በጥቃቱ ከፍተኛ መደናገጥ ውስጥ የገቡ ያገዛው የጦር ሰራዊትም ቁስለኛውን፣ አስከሬኑን በመያዝ ወደ ደብረ ታቦር ከተማ ገብቷል ብለዋል። በዚህ የተነሳም ቁስለኛውን፣ አስከሬኑን ለማንሳት ተጨማሪ ያገዛው ኃይል ከደብረ ታቦር ከተማ ተነስቶም ውጊያው ከተካሄደበት ቦታ በመድረስ በፋኖ ኃይል ላይ ተኩስ የከፈተ ቢሆንም ፋኖዎቹ የለመደውን የሽንፈት ካባ ሊያደርጉት አልችልም። የብርጌዱ ህዝብ ግንኙነት ገልጿል። በሌላ በኩል በጎጃም ቀጠናም ጦርነቱ ቀጥሎ የተካሄደ ሲሆን፣ የማራፋኑ አፋኑ ብሔራዊ ኃይል የምዕራብ አማራ ቀጠና የቴዎድሮስ እዝ 199 ኮር 77ኛ ክፍለ ጦር የጅጋ ሻለቃ ትናንት ከገነት አቦና ከቋሪት የተንቀሳቀሰው ያገዙት ጥምር የጦር ሰራዊት ላይ የጅጋ ሻለቃ ከፍተኛ እርምጃ ወስዶ አብዛኛውን ደምሶ የተረፈውን በሶስት አቅጣጫ በተነው ሲሆን፣ በዚሁ 17 ያገዙ ኃይል ሙሉ በሙሉ ደምሰሱና ከ10 በላይ የሚወስድ ላይ ደግሞ ከባድ ጉዳት ማድረስ ተችሏል ብሏል። በዚህ ጥቃት የተበሳጨ ያገዙ ጦር ኃይልም በትናንትናው ዕለት በርካታ ኃይሉን በዚሁ በገነት አቦና በአካባቢው የገባ ቢሆንም በድጋሚ አይቀጡ ቅጣት ተቀጥቶ እንዲወጣ መደረጉ ተረጋግጧል። ሆኖም የፋኖች ምት መቋቋሚያ እቃቱ ያገዙ ኃይል ንጹሐን ላይ ጥቃት አድርሰዋል የተባለው በተመሳሳይ የአማራ ፋኖ ቢረብ ኃይል የቱሩስ እዝ የ199 99 ክፍለ ጦር የበላይ ዘለቀ ሻለቃዎች የእንጂነር ክብር ተመስገን ልጆች የቅስ ዳመና ሻለቃ በጥምረት በሶስት አቅጣጫ ወደ ግራ ቅዳም እንቀጠና የተንቀሳቀሰውን ያገዙ ስረይድ ከባ ውስጥ አስገብተው ትናንት ሲያስጨንቁት መዋላቸው ተሰምቷል። ጥቅምት 27 ቀን 2018 ዓ ም ጀምሮ ከደብረ ኤሊያስ ከተማ ተነስቶ ወደ ወርቅ ከደብረ ማርቆስ ከተማ ተነስቶ ከአማኑኤል ከተማም ወደ ግራ ቅዳምን፣ በሌላ አቅጣጫ ከምቡሌ ከተማ ወደ ግራ ቅዳምን ከተማ ለመግባት በመድፍ የታገዘ ሙከራ ያደረገው ያገዛዙ የጦር ሰራዊት እስከዛሬ ድረስ በሁሉም ቀጠና ውጊያዎች በ99ኛ ክፍለ ጦር ፋኖ አባላት ከፍተኛ ኪሳራ ማስተናገዱም ተረጋግጧል። በዚህ በርካታ ቁስለኛውን ወደ አማኑኤል ጤና ጣቢያና ደብረ ማርቆስ ከተማ ሆስፒታል ማስገባቱም የተነገረው። በተመሳሳይ ከሞጣ ወደ ባህር ዳር ሀገር አቋራጭ መንገድ ከተዘጋም አምስት ወራትን ያስቆጠረ ሲሆን ይህንን ማድረጉ ያልሳካለት የአብይ አህመድ አገዛዝ ትናንት ህዳር አምስት 2018 ዓ ከጠዋት 13 ሳ ላይ ከሞጣ ተነስቶ በዙ ሀያ ሶስት አጥቆ የገባ ቢሆንም የመብረቁ ተፈራ ብርጌድ የፋኑ ኃይሎች አራት ላይ እንደባብ ሲቀጠቅጡት መዋላቸውም ታውቋል። የፋኑ ምት መቋቋም ሲያክተው ከወይን ውሃና ከሞጣ ተጨማሪ ኃይል በማስገባት ሙትና ቁስለኛውን ተሸክሞ ለመጣበት እንዲመለስም ተገደዋል የተባሉ ከዚህ በተጨማሪ የፋኑ ኃይሎች አዲስ ቅዳም፣ ችጓሊና አዴት ከተማ በመግባት የአገዛዙ የጦር ሰራዊት አገልግል የነበሩ ፖሊሶችና ሚሊሻዎች ላይ የሳካ ኦፕሬሽን መስራታቸውም ተረጋግጧል። እንደ ምንጫችን ገለጻ ከሆነም የአስር አለቃ የፍሬ ማጥናፉ ብርጌድ ጠላትን በመደምሰስ ድልን ተቀዳጅቷል ብሏል። ህዳር አምስት ቀን 2018 ዓ ም አመለኛው የአስር አቅላቃ ኤፍሬም አጥናፉ ብርጌድ ባደረገው የሁለት ከተሞች ልዩ ኦፕሬሽን ጠላትን ሲያፈረፈው መዋሉም ተሰምቷል። የአገዛዙ ጦር ሰራዊት ከሌቱ 12 ሰዓት ጀምሮ አዲስ ቅዳም ከተማና ችጓሌ ታዳይ ከተማ ላይ በተደረገ ኦፕሬሽን አዲስ ቅዳም ከተማ ላይ ከተከማቸው የብልጽግና ቡድን ከምሽጉ ሳይወጣ ባለበት የተረፈረፈ ሲሆን፣ ችጓሌ ከተማ ውስጥ በመግባትም ጠላት ይዘርፍባቸው በነበረው ችጓሌ አቅራቢ የሚገኙ ቦታዎች ላይ መጠነ ሰፊ ማጥቃት በማድረግ የፋኖ ኃይሎች ጠላትን ወደ ሰፈርነት ቀይረውታል። የተባሉ በዚህ መሰረት ችጓሪ ላይ ስድስት የብልጽግና ታጣቂ ተወግዶም አስራ ሶስት ቁስለኛ ሲሆኑም ብዛት ካለው ቁሳቁስ ጋር በውጤት አስመዝግቦ መውጣት መቻሉን ፋኖ ሲያስታውቅ በአዲስ ቅዳም ኦፕሬሽንም ዘጠኝ የተደመሰሰና ከአስር በላይ ቁስለኛ መደረጉንም ለማረጋገጥ ተችሏል። በአጠቃላይ ትናንትና ዛሬ የሁለቱ ከተሞች ልዩ ኦፕሬሽን ጥላይኒዮ እንዲሁም ምኒልክ የተባሉ የከተማ ፖሊሶችን ጨምሮ አስራ አምስት ጠላት ሲደመሰስ ከ ሀያ ሶስት በላይ ደግሞ ቁስለኛ በመሆን የነገ ሞቱን ቀብድ ሲቀበልም ስምንት ሰልጣኝ ወይም ግልገሌ ብልጽግና ታጣቂዎች ደግሞ ምርኮኛ መሆናቸው ታውቋል። በዚህ ጥቃት ሶስት ክላሽንኮብ ሁለት የቃታ መሳሪያ አንድ የብሬን ሸነሸን ሰባ አንድ የብሬን ተተኳሽ ስምንት የክላሽ ካዝናና አንድ መቶ ሰባ ስድስት በላይ ተተኳሽ አምስት ኩንታል የተፈጨ እህል ሀያ ሊትር ዘይት አንድ መቶ ሀምሳ ኪሎ ግራም ምስር ዘጠኝ ኩንታል ድንች ከተለያዩ የማፍሰያ ቁሳቁሶች ጋር ገቢ ተደርገዋል ብሏል። በአዴት ከተማና አካባቢዋ ደግሞ ያገዛዙ አገልጋይ ሚሊሻም ህዳር 3 ቀን 2018 ዓ.ም ምረት በአዴት ከተማ ላይ አንድ አካል ጉዳተኛ ላይ ጭካኔ የተሞላበት መንገድ ጥቃት ፈጽሟል። በግፍ የተረሸነው አካል ጉዳተኛ ወጣት አባትም በትናንትናው ዕለት በጠዋት ወስሮ ሰዓት ተኩል መሀል ከተማ ላይ በከፈተው የአጸፋ እርምጃም አምስት ሚሊሻዎች እንደምሶም ሶስቱን ደግሞ አቁም ስሎ በድል ያመለጠ ሲሆን የዛሬው የአዴት ከተማ ጀብ ለነገ አስተማሪ ነው ተብሎለታል። በዚህ ሁሉ መካከል ደግሞ በሁሉም አቅጣጫ የደረሰበት መቋቋሚያ ያቃተው ያገዛዙ የጦር ሰራዊት አሁንም ድረስ እየከዳም ፋኖን እየተቀላቀ ሊቀላቀል እንደሚገኝ ተመላክቷል። በቡሬ ዙሪያ ወረዳ ደቡብ ቀበሌ ደግሞም ንጹሀኖች በአሰቃቂ ሁኔታ መገደላቸው ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ እዝ 1ኛ ኮር የ77ኛ ክፍለ ጦር አካል በሆነው በዘመነ ሻለቀ በሚያስተዳደራቸው ድንቡን ቀጠና ያገዙ ኃይል ክልቶ ሳ ጀምሮ እንቅስቃሴ ያደረገ ሲሆን የዘመነ ሻለቃ ልጆችን ክንድ መቋቋሚ አቃተው ያገዛው የጦር ስራዊትም ንጹሀንን በአደባባይ ማጥቃቱ ታውቋል። ያገዙ ሰራዊት እየመጣበት ዓላማ ሳይሳካለት ሲቀር ምንም አይነት ከትግል ጋር ግንኙነት የሌላቸውን ግለሰቦችና ትምህርት ቤት ጠባቂን ጨምሮ በመረሸን እኩይ ተግባር የፈጸመ ሲሆን፣ በመሆኑም ይህ ስርዓት አማራን ከመረገጽ ለማጥፋት እየሰራ መሆኑን በማወቅ ሁሉም አማራ የሆነ ሁሉም በየትኛው መንገድ ህዝባችን ለማዳን በሚችለው ሁኔታ ሁሉም ሊታገል ይገባል ሲል ነው ፋኖም ጥሪ ያቀርበው። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለእሳቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሊት ዜናዎች እንዲሁም ጥቆሞ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።